በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የረቡዕ የመስቀል አጥር ጸሎት አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ። መስቀል ከሁሉ ነገር በላይ ነው። መስቀል አጥርና ግንብ ነው። መስቀል ጠላትን ያሸንፋል። መስቀል የቤተክርስቲያን አምድና መሰረት ነው። መስቀል ለቤተክርስቲያን ብርሃን ነው። መስቀል ለቤተክርስቲያን በቀኝዋና በግራዋ ነው። መስቀል ለቤተ ክርስቲያን በፊቷና በኋላዋ ነው። መስቀል ለቤተ ክርስቲያን አጥርና ቅጥር ነው። መስቀል ለቤተ ክርስቲያን ጋሻዋና ጦሯ ነው። መስቀል ለቤተ ክርስቲያን ሞገስ ነው። መስቀል ለነቢያት ትንቢት፣ ለሐዋርያት ስብከት ነው። መስቀል ለሰማታት አክል፣ ለድሃ መጠጊያ፣ የተቸገሩትን የሚረዳቸው ነው። መስቀል ለደከሙት ኃይላቸው ጽናቸው ነው። መስቀል ለዲዳዎች መናገሪያ ነው። መስቀል ለድንቁሮች መስሚያቸው ነው። መስቀል የቅዱሳን መታመኛ ነው። መስቀል ለእውራን ብርሃን ነው። መስቀል ለወንዶችና ለሴቶች ምእመናን መስገጃቸው ነው። መስቀል በላይ በሰማይ ቤታቸው ምድር አለ። መስቀል የህይወትና የድህነት እጽ ነው። መስቀል አጋንንትን ያባረራቸዋል። መስቀል የባህር ጸጥታ የመርከቦችም ወደብ ነው። መስቀል አረማውያን የሚመልሳቸው ነው። መስቀል ለተራቡት እንጀራ፣ ለተጠሙት ምንጭ፣ ለተራቆቱት ልብስ ነው። መስቀል ለነገስታት ክብርና ደስታ ነው። መስቀል ለበደሉት ንስሐ፣ የኃጢአት ስርየት ነው። መስቀል ለአይሁድ ስደት ለክርስቲያን ክብር ነው። መስቀል እናትና አባቱ ለሞቱበት አባት ነው። ጭንቅ የሆነ ነገር ሁሉ የሚቀልበት የሚጠፋበት ነው። መስቀል የተቸገሩትን ይረዳል። መስቀል ሰባት ቀንድ ያለውን ሰይጣን የመታው በትር ነው። እንዲሁም በጽናትና በኃይል ጠላቶቻችን እንደ ትቢያ በትናቸው። በዚህ የመስቀል ኃይለኛ አንባሪያዎችህን በቤተሰቦቻችንና ና በከብቶቻችን በንብረታችን ና በገንዘባችን ክፉዎች አራዊት መሰሪያን የሆኑ ሰዎች ወደ እኛ እንዳይቀርቡ በመስቀል አጥር እናወግዛቸዋለን እናአውግዘናቸዋል ዘግተናቸዋል። እኛን ባሪያዎችን እዚህ የተሰበሰብ ነው ህዝበ ክርስቲያንና ቤተሰቦቻችን ሁሉ ነፍሳችንና ስጋችን በአብና በወልዶ መንፈስ ቅዱስ ማህተም ተማጽናል እናማጽናለንም። በአብ በወልዶ መንፈስ ቅዱስ ስም ሶስቱን ሶስቱ ስሞች አንድ አምላክ የሚሆኑ በአብ በወልዶ መንፈስ ቅዱስ ዛሬ ጀምሮ እስከ ዘላለሙ ድረስ ክብርና ምስጋና ይግባውና እርሱን አምነን መስቀሉን ኃይል እንሰብካለን። እንዲህ እያልን ቅድመ ዓለም የነበረ ዛሬም ያለው ወደፊትም የሚኖር አምላክ እርሱ በመስቀል ተሰቀለ እያልን እንሰብካለን። መስቀል እምነታችን ነው። መስቀል ህይወታችን ነው። መስቀል መድኃኒታችን ነው። ሀሌሉያ። መስቀል ብርሃን ነው። መስቀል ረዳታችን ነው። መስቀል ተስፋችን ነው። ሀሌሉያ። መስቀል ሀብታችን፣ ምኞታችን የሚሰጠን ነው። ሀሌሉያ። በእነዚህ በተቸነከርክባቸው ሳዶር አላዶር ዳናት አዴራ ሮዳስ ስሞች ተማጽነናል። ህይወት በሚሆን ስም ሜሎስ ተባለ ፊት እኛ ባሪያዎች እዚህ የተሰበሰብነው ሕዝበ ክርስቲያን ተማጽነናል። መስቀል ለተቸገሩት ብልጽግና ነው። መስቀል ተስፋ ለቆረጡ ተስፋቸው ነው። መስቀል ላዘኑት ደስታቸው ነው። ሀሌሉያ አንተን ታምነናል። አቤቱ ይቅርበለን፣ እንደ ዓይን ብሌን ጠብቅ፣ በክንፈ ረድኤትህ ጠብቀን በሌሊት ጥላ ስር ሸፍንን። መስቀል የወደድነው የተቀመጥንበት ነው። ንግግርህን እንደገነት ፍሬ ለጉሮሯችን ጣፋጭ ነው። በህገ እግዚአብሔር የምንጓዝበት ነው። ይሄ በስራ ጊዜ እግዚአብሔር ክብራችን ነው። ይህ አጹረ መስቀል ቅዱሳን በበረሃ አጋንንትን የሚያስሩበት ነው። ሀሌሉያ ዋው ምህረት በእኛ ላይ ይምጣ። ሀሌሉያ ዛይ ምህረትን ከሰማይ ተስፋ እናደርጋለን። ታው አቤቱ ልምናቸውን ወዳንተ ትቅረብ እንደ ምህረትህ እኛን ባሪያዎችን የሚያድነን ይሁንልን። ሀሌሉያ ሙታንን የሚያስነሳቸው መስቀል ነው። መስቀል የክርስቲያኖች መመኪያ ነው። ሀሌሉያ ቤት ሽምግልናችን ከኃጢአት ሞታድ ነው። ሀሌሉያ ጋሜር በመስቀልህ ደስታን ስጠን ሀሌሉያ። ዳሬጥ ነብሳችን አንተን ተስፋ ማድረግ ተጠጋች ሀሌሉያ። መስቀል ያነካሳን ምርኩዛቸው ነው። መስቀል ለሳቶቱ የሚመራቸው ነው። መስቀል የተማረኩትን የሚመልሳቸው ነው። ሀሌሉያ። ሄ አቤቱ የህግህን የትዕዛዝ ጎዳና አስተምረን ሀሌሉያ። አቤቱ ሄ ሄ አቤቱ የህግህን የትእዛዝን ጎዳና አስተምረን ሀሌሉያ ጤት ለባሪያ እንደ ቸርነት አድርግለት ሀሌሉያ ካፍ ነፍሳችን በአንተ ማዳን ውስጥ አለፈች ሀሌሉያ መስቀል ለነቢያት ትንቢት፣ ለባሪያ ስብከት፣ ለሊቃውንት ሃይማኖት ነው ሀሌሉያ አሌፍ በንጹህና በንጹህና በንጽህና አፍ የተሳለ ሰይፍ ነው ሀሌሉያ ሀሌሉያ ዮድ በገብርኤል አፍ የተመሰገነ የኸውም አማኑዌል ነው ሀሌሉያ ኖን ህግህ ለእግራችን መብራት ነው ለመንገዳችንም ብርሃን ነው። ዮሐንስ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ይሄ ነው ያለው ነው። እንደዚሁም የእኛን የባሪያዎችን እዚህ የተሰበሰበ ነው ሕዝበ ክርስቲያን ኃጢአታችንን እናስስረ ይልናሃል። ሌሉያ መስቀል የጻድቃን ደስታቸው ፍጹማን የሚመራቸው የአንካሳን መሄጃቸው ነው አሌሉያ ያለ አሜሪካ የሚዞር ከጸላይ የእጅኛን የእግዚአብሔርን አገልጋዮች እዚህ ተሰብስበን ህዝቡ ሁሉ አድነን። ሀሌሉያ ሜም ቃልህ ይጣፍጠናል ከዚህም አለም ይማርከናል። ሀሌሉያ ሳምኬት መስቀል ረዳት ይሁነን። ሀሌሉያ ለመስቀል እንሳሳለን በእርሱም እንጠላለን። ሀሌሉያ መስቀል ረዳት ይሁነን። ሀሌሉያ መስቀል የጨለማል ሀይል የሚያሳድድ በመስቀል ኃይል ሰይጣንን ድል የነሳው እንደዚሁም ጠላታችንና ጠላቶቻችን እኛ ባሪያዎችን እዚህ የተሰበሰኑ ሁሉ ቅዱስ በሆነው በመስቀል ኃይል ድል እንድንነሳቸው አድርገን በአብ ወልድ መንፈስ ቅዱስ ስም። አይናቸው ብዙ ክንፋቸው ስድስት የሆኑ ሁሉም የመላእክት ሰራዊት የመስቀሉን ኃይል ያመሰግኑታል። ውላና ኃይል ኪሩቤል የመስቀሉን ኃይል ያመሰግኑታል። በነበልባል የተሳሉ ሱራፊል የመስቀሉን ኃይል ያመሰግኑታል። ሚካኤልና ገብርኤል፣ ኡራኤልና ሩፋኤል ሰዳካያልና ሰላትያል ሊቃነ መላእክት የመስቀሉን ኃይል ያመሰግኑታል። ዘጠናዘጠኙ ነገደ መላእክት የመስቀሉን ኃይል ያመሰግኑታል። ቁጥራቸው ብዙ የብዙ ብዙ የሆኑ መላእክት የመስቀሉን ኃይል ያመሰግኑታል። የሰማያት ኃይል ሁሉ የመስቀሉን ኃይል ያመሰግኑታል። ርዋነ ገጽ የሆኑ የልዑል እግዚአብሔርን መንበር የተሸከሙ አራቱ እንስሳዎች ኪሩቤል የመስቀሉን ኃይል ያመሰግኑታል። የአካላዊ ቃል ሕማሙን የሚሰብኩ አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የመስቀሉን ኃይል ያመሰግኑታል። በወንበሮች ላይ የተቀመጡ 24ቱ ካህናት ሰማያዊ ሱራፌል የመስቀሉን ኃይል ያመሰግኑታል። መብረቅና ነጎድጓድ ለመስቀል ይታወቃሉ። ጠልና ውርጭ መስቀልን ይፈሩታል። ደጋና ቆላ መስቀልን ያመልኩታል። በረዶና ጉምም ያመሰግኑታል። ነቢያትና ሐዋርያት የመስቀሉን ኃይል ያምኑታል። ጻድቃንና ሰማዕታት የመስቀሉን ኃይል ያመሰግኑታል። ሽማግሌዎችና ሕጻናት የመስቀሉን ኃይል ያመሰግኑታል። ደናግል መነኮሳት፣ ወንዶችና ሴቶች የመስቀሉን ኃይል ያመሰግኑታል። አሳ አንበሪዎችና የምድረ በዳ እንስሳ የሰማይ አእዋፍ የመስቀልን ያመሰግኑታል። በምድር ያለ በተራራ ያለ በባህር ያለ ሁሉ የመስቀሉን ኃይል ያመሰግኑታል። ነፍስ ያለውን የሌለውን የዓለምንም ማቋረጥ በሁሉም ሰዓት የመስቀሉን ኃይል ያመሰግኑታል። በአቦል የመስቀሉን ኃይል ያመሰግናሉ። በአቦል በመንፈስ ቅዱስ ስም እናምናለን እንታመናለን። በዚህ የመስቀል ኃይል በጠዋትና በማታ ነፍሳችንና ስጋችን የሚጣሏትን ጠላቶቻችን እናሳድልን። በዚህ የመስቀል ኃይል አንደበታቸው ይታሰር አይናቸው ይጨልም፣ ኃይላቸው ይድከም፣ እግሮቻቸው ይቆረጡ፣ ለእኛ ወዮልን ወዮልን እስከሚሉ ድረስ ኤሎሄ ኤልማ፣ አማኑኤል በተባሉ ስሞች ምክራቸው ይበታተን። በዚህ የመስቀል ሀይል ነፍሳችንና ስጋችን፣ ገንዘባችንና ጥሪታችን፣ በሩቅና በቅርቡ ያለንን ሁሉ፣ በቤትና በውጭ ያለውን ሁሉ እናማጽናለን። በአቦልዶ መንፈስ ቅዱስ መስቀለ ቤተ ክርስቲያን አምሳለ መሰወሪያ ነው። መስቀል ማጠንት ነው። መስቀል ባራቱ እንስሳ አምሳል ነው። ሰረገላቸው መርሱ ነው። መስቀል የመላእክት ልብስ ክብራቸው ነው። ማማተቢያቸውም ነው። መስቀል ማማተቢያቸው መስቀል ነው። እንደዚሁም በዚህ የመስቀል አምሳል እጃችን እናነሳለን። አቤቱ ጌታችን ሆይ ኃይልህን መስቀልን አልብሰን ለእኛ ለባሪያዎች እዚህ የተሰበሰበ ህዝበ ክርስቲያን ቤተሰቦቻችን። መስቀል ለሰማያውያን ለምድራውያን የ የህይወት እንጀራ ነው። መስቀል ለተላላቆችና ለተናናሾች የድህነት ጽዋ ነው። ከምንጭ የተገኘ ምንጭ ነው። ከሰማይ ወረድክ ሰማያዊ ሙሽራ ትርላ ደስታ ይሆን። ከሰማይ ወረድክ እኛ ነው እዚህ የተሰበሰበ ህዝበ ክርስቲያን ሁሉ ከመስቀል ከመስቀል ምንጭ ታጠግበን ዘንድ ጌታችን ኢየሱስ ክርስቶስ ሆይና ለዘላለሙ አሚን። መስቀል በጨለማ ላይ የሚያበራ ብርሃን ነው። መስቀል ለሁሉም ዓለም ብርሃን ነው። መስቀል ለውራን ብርሃን ነው። በሰማይና ምድር በተራራና በኮረብታ በደረቅና በባህር የምትኖር የመስቀል ኃይል ወደ እኛ ና ነፍሳችንና ስጋችን ከክፉ ነገር ሁሉ ጠብቅ። ደስ የሚያሰኝ መልካሙን ነገር ሁሉ በእኛ ላይ ያሳድርልን። ሁሉንም ነገር ከኛ አስወግድልን። እኛን ባሪያዎችን፣ እዚህ የተሰበሰበ ሕዝበ ክርስቲያን ሁሉ ከልጅነታችን ጀምሮ እስከ ሽምግልናችን ድረስ አትጣለን፣ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በመስቀል አጥርነት ጠብቀን ሀይላ ጋር እንትናርቅልን የታመሙትን ሁሉ ፈውስልን፣ የተራቡትንም በቸርነት መግብልን። ሀገራችንን ኢትዮጵያን ጽኑ ሰላም አድርግልን፣ ሕዝቦቿን ከስደት ከረሃብ ከጦርነት ጠብቅልን። እክለ በረከትን ዝናብ ምሕረትን ለምድሪቷ ለሕዝቦቿም ሰላምና ፍቅሩን አድልልን። ይም ቤታችን የእናታችን የቅድስት ድንግል ማርያም ረዴት በረከቷን ጣም ፍቅሯን አሳድርብን። የቅዱሳን መላእክት የቅዱስ ሚካኤል የቅዱስ ገብርኤል የቅዱስ ሩፋኤል የእልፍ አእላፋት ቅዱሳን መላእክት የጻድቃን የሰማ ዓመታት የነቢያት የሐዋርያት የካናት ሰማይ ሱራፊል የጸወርተውን በርኪዱቤል የቅዱሳት አንስት እናቶቻችን ሁሉ ረዲት በረከታቸውን ጣም ፍቅራቸውን አሳድርብን። ከመከራ ስጋ ከመከራ ነፍስ ሰውረን። ቸሮ አምላካችን ቅዱስ እግዚአብሔር ሆይ የቀደመ በደላችን እናታሰብብን፣ ለሚመጣውም ጥበቃ ኃይልን። አቤቱ ጉባኤያችን ባርክልን፣ ቤተሰቦቻችን ጠብቅልን። አምላካችን ቅዱስ እግዚአብሔር ሆይ ቤተ ክርስቲያናችንን ጠብቅልን፣ አጽራር ቤተ ክርስቲያንን አስታክስልን። ገዳማቱን አድባራቱን መካናቱን ሁሉ ጠብቅልን። ሰሮ አምላካችን ቅዱስ እግዚአብሔር ሆይ አባቶቻችንን ሊቃነ ጳጳሳቱን ጳጳሳቱን ኤጲስ ቆጶሳቱን ቀሳውስቱን ሁሉ ጠብቅልን። ዲያቆናቱን አናጎንስጢስ መዘምራኑን ደናግላን መነኮሳቱን ዶዋንስ ታሩጎ ህጻናት ሁሉንም ህዝበ ክርስቲያኑን በሸርነት ጠብቅልን። በዳግም እጻት መጣ ጊዜ ለመንግስት የበቃን አድርገን። የታመሙትን በአልጋ ቁራኛ በዲዳኛ ሲዞ የሚጨነቁትን በየቤታቸው በየሆስፒታሉ በየመንገዱ በየጸበል ቦታው ወድቀው ያሉትን በዲያብሎስ እስራት የተያዙትን በምረት እጅድ አስተፈውስልን። አምላካችን ቅዱስ እግዚአብሔር ሆይ አቤቱ የቀደመ በደላችን እንስሳት ታስብብን በቸርነት ይቅር ብለ እድሜን ለንሳት አደን ዘንድ ቅዱስ ፈቃድ ይሆንልን ቅዱሳን መላእክትን በጽርሐ አርያም ጻድቃንን በገዳም ሰማዕታትን በደም ነቢያትና ሐዋርያትን በአጽናፈ ዓለም ያጸና አምላክ እኛንም በምግባር በሃይማኖት አጽናን የጠፉትንም በቸርነት እመልስልን ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በጸሎታችሁ አስቡን አትርሱን ሁሉ በቸርነት አስብልን አምላካችን ቅዱስ እግዚአብሔር ሆይ የተራቡትን በቸርነት መግብልን፣ ህጻናቱን አሳድግልን። በየቤታቸው በየመንገዱ በየጎዳና ወድቀው በረሃብ በርዛት በተለያየ ጸዋትወ መከራ ያሉትን በቸርነት እጎብኝልን። ቸሮ አምላካችን ቅዱስ እግዚአብሔር ሆይ በስደት በምርኮ በጦርነት በእስር በተለያየ ጸዋትወ መከራ ያሉትን ወገኖቻችንን በቸርነት አስብልን። አቤቱ አምላካችን የቀደመ ድላችን እናታስብብን ከመከራ ስጋ ከመከራ ነፍሰውረህ እድሜን ለንሳ ቸሮ አምላካችን ቅዱስ እግዚአብሔር ሆይ አቤቱ በዳግም ምጻት መጣ ጊዜ ንዑ ሀቤ ቡሩካኑ ላዊ ከምትላቸው ጻድቃን ቅዱሳን ጋር ትደምረን ዘንድ በቸርነት ለመንግስት የበቃን ታደርገን ዘንድ ቅዱሱን ገናናውን ስምህን በእኛ ባህጣ አምባሮች እንደ በት አንተ እንዳስተማርከን እንዲህ በማለት እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የእለት እንጀራችንን ስጠን ዛሬ። በደላችንን የሚቅር በለን እኛ የሚበደሉን ይቅር እንደምንል። አቤቱ ወደ ፍተናማ አታግባን ከክፉ ሁሉ አድንን እንጂ መንግስት ያንተናትና ኃይል ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማህፀን ሽንፍር የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምህረትን ለምኝልን ኃጢአታችንን የሚያስስርልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።